ቅርሱን ለመጠገንና ወደፊት ላለው ለማስተላለፍ የወሰኑትም ወዲያው እንዳዩት ነበረ ይሄ መጠገን አለበት ያሉት እንግዲህ ለመጠገን በነበረው ሂደት ሁለት በጣም ትላልቅ ፈተናዎች አጋጥመውን ነበር የውስጥና የውጭ ከውጭ በኩል ይሄን ቅርስ አትንኩት ከነካቹት ይፈርሳል ስለዚህ ዝም ብሎ ይቀመጥ መነካካት የለበትም የሚል በጣም ትልቅ ተጽዕኖ ነበረብን ከውስጥ ደግሞ ያንንም በማየት